የተባሉ ዓለምን ያስደመሙ ቡጢኞች ናቸው። ፎርማን አሁን የመጨረሻው ነው። እነህ ሶስቱ ቀደም ብሎ አሊ ከቀዛቸው ፍሬዘር ሶኒ ሊስተን እንዳመጣጣቸው ወደዚህ ይህንን ምድር ለቀው ሰገነቱን ማየት እየጓጓ እየናፈቁ የቦክስ ጀግኖች እየጠፉ መጥተዋል። አሁን የቀረው ፎርማን ነበረ። ከትላንት በስቲያ የሱ ህልፈት ተወስዷል። ማይረሳ ኮ ነው። ዛይር ኮንጎ ላይ ማህመድ አሊ ካስስክሌ ጋር ያደረገው ቡጤ የሚገርምህ ኮንጎ ላይ አፍሪካ ላይ መጥቶ ቡጢ መጫወት ቀላል መሰለ። እንዲያውም ራምብል ኢንዘ ጀንግል የሚል ስያሜ የተሰጠው በኮንጎ ኪንሻሳ፣ አምስት አምስት ሚሊየን ዶላር ነው የደረሳቸው ያኔ አምስት ሚሊዮን ዶላር ሲማ፣ የዛሬ ስንት አመት ሀምሳ አመት በለው ሀምሳ አመት ሞላው ይሄ የዛሬ ሀምሳ አመት አምስት አምስት ሚሊየን እኩል ነው መቡቱ ሴሴኮ የተባሉ የዛይር ኮንጎ ኪንሻሳ አሁን ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የምትባለው ሀገር መሪ ያኔ አምስት አምስት ሚሊዮን ፓውንድ ሰጥተዋቸዋል። የሚገርም ግን ይሄ ቦክሰኛ በአርባ ስድስት ዓመቱ የዓለም የከባድ ሚዛን ቦክስ ቡጢኛ ሆኖ ሻምፒዮን በአርባ ስድስት ዓመት ምን ያህል ለኛ ምን ያህል ሁልጊዜ በጨዋታ ዘመኑ ፊት እንደነበር፣ የሚገርም ግን በብሉ ኮርነር ላይ ነው። ይኸውልህ ቦክስ ምን አለው መሰለህ፣ በቀይ ማዕዘን ወይም ሬድ ኮርነር ወይም በሰማያዊ ማዕዘን ብሉ ኮርነር እየተባለ እኮ ነው። ሁለት ነው መግቢያ። ምን መሰለህ፣ ተቃራኒ ነው። አንተ ስትገባ በቀዩ ትገባለህ፣ ሌላው ሲገባ በሰማያዊ ሪባን የምታደርገው ሰማያዊ ነው። ሁለቱ ሪንጎች ነፃ ናቸው የዳኘ ናቸው ነጭ ናቸው ይወለ እንዲያውም እንደ ጃፓን ባሉ ሀገሮች ለሀገራቸው ቦክሰኞች ቅድሚያ የሚሰጡት ቀይ ሪንግ ቀዩን ማዕዘን እንድትጠቀም ያደርገዋል። ሲኒየር ደግሞ ቦክሰኛም ስትሆን ቀዩን ማዕዘን ነው የምትጠቀመው። ማህመድ አሊ ካሲየስ ክሌይ እያለ ማንም ቦክሰኛ ከሱ ፊት ሰማያዊውን ለብሶ ቀድሞ ይገባል። ባይዘወይ በመውጥ ከስቴጅ ወደ ስቴጅ ስትመጣም ቀድሞ የሚገቡትም ሰማያዊውን የለበሱ ናቸው። ሰማያዊውን የሚያደርጉ በብሉ ኮርነር ላይ የሚቆሙ ናቸው። ቀዮቹ ሲኒየር የሆኑ ቀዮቹ ልምድ ያላቸው ይህ አለ አይደል፣ ዋነኞቹ ቦክሰኞች እነ ታይሰን እነ ታይሰን ሉዊስ ሌኖክስ ሉዊስ ነው ወይስ ታይሰን ነው የሚገባው ብትል ያኛው ሉዊስ በሰማዊ ማዘን ቀድሞ ይገባል። ታይሰን ኋላ ነው። ምንም እንኳን ማሸናነፉ ና የገንዘቡ መጠን ቢለያይም ክሬዲት ይሰጠሃል። በእግር ኳስ ሊዮ አሁን ሞሳላ በሊቨርፑል አይተዋል። መጨረሻ ነው ኮሚገቡ ያነገሰ ታላቅ ቦክሰኛ ፎርማን ያሳዝናል። ወቅቶቹ አለቁ። እነ ታይሰን አሁን እንግዲህ ሰገነቱን ይዟል። አንዳንድ ጊዜ ደግሞ ይጠራል እኮ እንደዚህ አይነት ነገር በጣም አደገኛ ነው የሚሆን ነበር። አንድ ሙያ ላይ ያሉት ድንገት ተጠራርቱ ይሄዳልና ይሄ አይነት ነገር አለው። ይኸውልህ አሊ ጆ ፍሬዘር ሶኒ ሊስተን አሁን ፎርማን፣ መቼ ፎርማን ከነበረበት የዚህ ቡጢኛነት ህይወቱን ቀይሮ በስተ መጨረሻ ደግሞ ሰባኪ መሆኑ አስገራሚ ነበር። አሁን ከዘርፉ ጋር የሚገናኝ አይደለም፣ በጣም ርቀት አለው። እና አሁን በወንጌል አገልግሎት እያገለገለ ሰው ቢያስቸግረው ይመጣበታል ያ ነገር፣ ወይስ ተገቷል የሚለው ራሱ አስቸጋሪ ነው ሚሆን። ይገታል፣ ወንጌል ይገታል፣ ይሄ ወደ እምነት ቅዱስ ቁርአንንም ቅዱስ መጽሐፍ ቅዱስንም ብቻ ወንጌልን ብታነብ ይገታል እኮ። ከራቴም እኮ ባይዘወይ ስትማር ተማታ ሳይሆን ራስን ዲፌንድ እንድታደርግ የሚያስተምሩ ናቸው አብዛኛዎቹ። እንግዲህ ዋ ትረጭበት አለ ምናምን ይባላል። ይሄ አይናገርህም ትምህርቱን እንድትማር እንድትከላከል ራስን ይረዳል። ግን ወንጌል ደግሞ በጣም ያንጻል በጣም ያንጻል። ፎርማን ደግሞ ያምርበት ነበረ። እውነት አይተዋል። በሰባኪነቱ ደስ ይለው። በደንብ መላጣው የሚገመጥ ፖም ነበር የሚመስለው። ነፍስ ይማር ነፍስ ይማር እንላለን።